እንጋፈጣልን ጦርነትም ሆነ እንገባለን ከየትም ድረስ ነፃነት አብርሃም ቡታጀራ ይዛው ሄደች ጋይስ የተባለው ደረሰ አዎ የተባለው ደረሰ ርእሴን አታዩትም እን የተባለው እንግዲህ ነፃነት ትናንትና አብርሃም ቡታጀራ ይዤ ልሂድ የወንድ ጥረት አለብኝ የሚያነሳኝ የሚያኖረኝ አጥቻለሁ ስለዚህ ናሉሰ ባለችበት መሰረት አብርሃምን ይዛው ሄዳለች እና ቀስ ብላችሁ ግር ስትል ቀስ በሉ ቀስ እናም እነ ምቀኘሞች እነ ቆርጦ ቅጥል ላይክ ሰታደርጉ እንዳትወጡ፣ ኦሬዲ ነው፣ ላይክ አደርጋችሁ ወጡ። እሺ። እና አብርሃምን ወስደዋለች ለነጻነት ሰታናታልና፣ በቃ የወንድ ጥረት ስላለባቸው ሰታናችኋል ማለች ነውና፣ አብርሃም ሄደዋል። ይዞ ይዞት ይዞት፣ ነው ይዛው ነው ይዛው ነው የሚባለው ወይኔ ሴት እኮ ናት ይዛ። ወንድ ነው ይዞ የሚሄድ የነበረው። አሁን ሴት ይዛ መሄድ ጀምራለች። ስለዚህ ልውሰድህ ማለት ጀምራለች እና ሰተናችኋል። ምን መሰላችሁ? የበግ ሬሶች ማለት ነው፣ የበግ ሬሶች እኛ በጎች ነን። እናንተ የበግ ሬሳ ናቸው። እውነቴ ነው። የሞተ በግ ማለት ነው። የሞተ በግ እንግዲህ ለምንም ነገር አያገለግልም። እኛ ቆሞ የሚሄድ በጎች ነን። ስለዚህ ከዚህ በፊት ያለፈ ታሪክ የሩታ ማለት ነው፣ የሩታ የፍቅር ጥያቄ ያቀረበችበት መድሮሽ የሚል ቪዲዮ ቆራርጣችሁ በየቦታው ታወጡታላችሁ እና አንቺ ነሽ ልክስክስ እንጂ ነፃነት አይደለችም ልክስክስማ የምትለው አላቸው። እውነታችሁን ነው። በባለ ትዳር ወንድ ላይ ተንጠልጥላ የምትልከሰከስ ነፂ ናት፣ ወለ ሩታ ናት። ሩታ በማባል ተንጠለጠለች። ሲቀጥል ደግሞ ማለት ነው እናንተ ሽንት ቤት አጥባችሁ እንደምትለወጡ እናንተ ሽንት ቤት አጥባችሁ ገንዘብ እንደምታገኙ፣ ሩታም ደግሞ የዛኔ ሰርታ ማግኘት ስለነበረባት ያንን ነገር አደረገችው። ምን ይጠበስላችሁ? ምን ይጠበስላችሁ? ምን ይደረግላችሁ? እናንተ እናንተ አላችሁ አይደል እንዴ ዚ አረብ አገር ቁጭ ብለቱ ከዛ ወደዚህ ወደዛ ስትጋፉ ማለት ስት ስትሰደቢ ስትገለመጭ፣ ሰርተሽ ለቤተሰቦችሽ የምትለውጭ እሷም ደግሞ ጀግና በሃገሯ እንጂ ሰርታ መለወጥ እንዳለባት ሰርታ አሳየችሽ እና አንቺ ምን እየተጠቀምሽበት ነው? ምድረ ሸውራራ አይን ማለት ነው። እንዲሁ አይናችሁ እንደዞረ የምር አይናችሁ አይታችሁ ታል። ግን በምራያ ማለት የማስተዋወስ ማስተዋወት የለም። በቤታችሁ ነው። ባቡ 50 ግዙ ብያችኋለሁ ሰሞኑ ራሱና አይናችሁ ይዩት። መጀመሪያ ሰውን ስትወቅሱ ከመቋሳችሁ በፊት አይናችሁ በደንብ አድር እና አሁን አብርሽ ወስደዋለች፣ ነጻነት የወንድ ጥረት ስላለባት ወስደዋለች ማለት ነው። እሺ ወይም ደግሞ እናንተ ለምን ችግር አለው? እድሜ ልኳ የሚኖር ከእሷ ጋር። እኔ እኮ አሁን ሴት መሳደብ አልፈልግም፣ ጋይዝ ሴትን ልጅ መሳደብ ማንቋሸሽ አልፈልግም። እና ነፃነት ልነካት ሳይሆን እነዚህ የተረገሙ እርጉሞች ከዚህ በፊት የፍቅር ጥያቄ ያቀረበችበት አንቺ ማልተባልሽ ርካሽ፣ አንቺ ማልተባልሽ ልክስክስ። እናንተ እናንተ አላችሁ አይደል እንደ በየጀዛ ቤቱ የምትጋደሙ ጋድማ ሁላ ማለት ነው። አላችሁ አይደለም? የምትጋደሙት ሲቀጥል ደግሞ መቼም አንለያይም፣ ጦርነትን ከሆነ ገባለሁ ብለዋል አብርሃም። አው ልንገራችሁ ብዬ ነው። መቼም አሁን ረዕሱ ስታዩት እኮ እንደዚህ ሰልፍ ይዛችሁ ነው የምመጡት። እንግዲህ ተለያዩ እንኳን ደስ አላችሁ። እንዲህ ሙስሊሞች አልሐምዱሊላ ትላላችሁ፣ የተረገማችሁ አንዳንድ ሰዎች ማለት ነው። ክርስቲያኖችም ደግሞ እግዚአብሔር ይመስገን ትላላችሁ። እናንተ ተንከዚስ ሁላ ማለት ነው። የምሬ ነው። ተንከዚስ እራሱ አይገልጻችሁም። እናንተ ማፈሪያ ሁላ። ሰው እኮ የሰው ጉድፈት አይታየውም። የራሱ ጉድፈት አይታየውም። የራሱ ጎዶሎ አይታየውም። የራሱ ማንነት አይታያችሁ። እናንተ ምድረ ሸውራራ አይነት ሁላ ማለት ነው። ምን አለበት ስለ ራሳችሁ ጉድፈት ብታዩ እዛ ልጅ አስቀምጣቸው እዚ የምትልከሰከሱ ልክስክስ ሁላ ማለት ነው ዛሬ ላይ ሩታ ላይ አፋቸው የምከፍቱት ምድረ የእጃዛ ቤት ሽንት ቤት የእጃዛ ቤት ወንዶች ሽንት ቤት አው እኔ አልሰድብም ብዬ ነበረ እዚ ያላቸው ሰድባችኋለሁ ነፃነት ግን አልነካትም እዛው ልክ ልካቸው ይነጋገራሉ ማለት ነው እና እ የትኛውም ሴት አልነካቸው ምክንያቱም ጋይስ ሀገር ስገባ መግቢያ እንዳያሰጡኝ ብዬ ነው እሺ ለሌላ ነገር አይደለም ማለት ነው እና ሩታ ጀግና ናት እና ሩታ የወለደች እናት ማዕፀንዋን ይለምልም እንዲህ ኮስተር እያለች እየረገጠች ታኖራችኋለች። እያንዳንዳችሁ እንዲሁ አትቃጠሉ በዋዛው። እነሱ እንደሆነ ሕይወታቸው እየመሩ ነው ያሉት፣ የብሬን ነው ብላችሁ ሕይወታቸው እየመሩ ነው ያሉት እና አትልከስከሱ። ከእናንተ የበለጠ ልክስክስ የለም። በነገራችን ላይ ልክስክስ ልክስክስ ያላችሁ እንደ ኮሜንታተሮች ወይም ደግሞ እንደ ተሳዳቢ ቱበሮች የለም፣ እንደእናንተ ልክስክስ ሰው የለም። በነገራችን ላይ ማለት ዩቱብ ቻናል እንትናችሁ ነው መሰለኝ መተዳደሪያችሁ ነው ለእናንተ። ለእኛ ግን መተዳደሪያችን አይደለም። ለእናንተ ሰማታ ያው ጃዛ ቤት ተዘፍዝፋችሁ ስለሆነ መውሉት ያንን ነው የምታጠራቀሙት፣ ያንን ነው የምበሉት። ያንን ነው ቤቴ እየመጣችሁ ደግሞ ዲስላይክ አድርጋችሁ የምትሄዱ ማለት ነው። እጃችሁ እንዲሁ አላህ ሼባ ያደርገው፣ የምሬን ነው። ምላቸው አፈር ብሉና ማለት ነው። እንዲሁ አይለፍላችሁ። ዲስላይክ አድርጋችሁ የምትሄዱ ቻናል ለማዳከም የተነሳችሁ እጃችሁ ሼባ ያደርግባችሁ። አልደረስኩባችሁም እኮ እኔ። ሲቀጥል ደግሞ ሲሳ በመጡበት አይነት አይደል መርስ የምንሰጠው። የምን አባታችሁ ነው ዲስላይክ የምታደርጉት? እጃችሁ ሼባ ያደርግባችሁ። ሌላ ምንም አይደለም እንዲሁ ሰማኔ እጥፍ እጥፍ አድርጎ ይምጣባችሁ፣ ወደ ቤታችሁ ሰደድ ብሎ ይግባ። እኔ ልሳደብ አልፈልግም ነበረ፣ የምራ መሳደብ አልፈልግም ነበረ። ና ማን ልክስክስ እንደሆነ ማርካሽ እንደሆነ በሚዲያ እያኘው ነው። ሩታ ያለቀሰችበት የፍቅር ጥያቄ ያቀረበችበት አፈቅርሃለሁ ያለችበት ምናምን ቆራርጣችሁ ታመጣላችሁ። አይተነዋል፣ ያንን ጊዜ አልፏል። እናንተም በውስጡ መስመር ተልከስከሳችሁ ነው። ወንድ እንደዚህ ተንበርክካችሁ ብር ልካችሁ፣ በብር ባልገስታችሁ ነው የምታገቡት አው ብር ልካችሁ ነው። እንደውም ባሉ ሳይፈልጋችሁ ሲቀር ገንዘባችሁ ጭርስ አድርጎ ይተዋችሁ ነው ይሄዳል። ገና ሌላ ባል ደግሞ ሰርታችሁ፣ በቃ አሁን አልተጠራቀመልኝን ገንዘቤ፣ ስለዚህ በቀጣዩ ዓመት ኢትዮጵያ እገባለሁና እስከዛ ልስራ ትሉና፣ ገና ሌላኛው በብር ትገዙት አላችሁ። እናንተ አላችሁ አይደል እንዴ? በብር ባለምገዙት? እውነቴን ነው የምላችሁ እንዴ። ሸንት ቤት እያጠበች 24 ሰዓት እንትን ያላለች ያልተለወጠች ሴት ሩት ታሰርታ በትንሽ ጊዜ ተለወጠች ሴት ፍቅር ጥያቄ ያቀረበች እንደዚህ ያለች እኔ እኮ እንደናንተ እንደረከሰ ሴት መርከስ አልፈልግም ነበር የምር እናንተ ተናገራችሁ ብዬ እኔ መናገር አልፈልግም ነበረ ተሳደባችሁ ብዬ መሳደብ አልፈልግም ነበረ ነገር ግን እንዲሁ ተሳዳቢ አደረጋችሁ እናንተን መከታተል ከጀመርኩ እነዚህ ተሳዳቢዎቹ መከታተል ከጀመርኩ ወዲህ ይኸው ተሳዳቢ ሆኜ እርፍ ብያዋለው ማለት ነው እና እውነት ለመናገር ቡታጀራ ድረስ ሄድባችኋለሁ እንድምታመጡት ነገር ዲስላይክ የምታደርጉ አላህ ምስክሬ ነው። እጃችሁ ሼባ አድርግበው ሼባው ማለት ነው። እና ግሬት ፋሚሊ ላይክ አድርጉ። ዲስላይክ እያደረጉ ደነዝ እናንተ አይለፍላችሁ እንዲሁ ሌላም ነገር ልል ነበረ እና ብዙ ሰው ደግሞ ይዘኛል ማለት ነው። እናንተ ግቡላት በሰላም ለእናታችሁ ግቡላት። የእናንተ ተንከሲስነት እኮ እናታጣቅም፣ የእናንተ አረመኔነት እኮ እናታጣቅም። እና ለማንኛውም ገና እየተመራሽ ትገኛለሽ። የአብርሃም ፎቶና የሩታ ፎቶ እያደረጋችሁ ታምኔል ትሰራላችሁ። እንዲ ወደዳችሁ ጠላችሁ ማለት እንዲ ቻናላችሁ በሙሉ የአብርሃምና የሩታ ፎቶ ብቻና ብቻ ነው የሚለጠፈው። የሌላ ሰው ፎቶ አትለጥፎ ሆነት ነው ብላችሁ እንዲህ ቀጥ ወደች፣ በግዳችሁ ማለት በግዳችሁ ነው የምንለጥፉት የእነሱ ፎቶ በእነሱ ቀጥ ብላችሁ ወዳች በግዳችሁ ትሰራላችሁ። ሰር ረግጠን እናኖራችኋለን። እኛ ግሬስ ፋሚሊዎች ማለት ነው እኛ እኛና ከልጆቹ ጋር ከአብርሃምና ከሩታ ስለዚህ እኛን በጎች እያላችሁ አብርሃም እና ሩታ ደግሞ ያው ባለና ሚስት አይደሉም፣ ውሸት እያላችሁ እንግዲህ በእኛ ስትሰሩ ትኖራላችሁ። እንዲሁ አንፋታችሁም። እና ለማንኛውም እኛን እናስተዳድራችሁ ባጭራ ባጭራ አማርኛ። አዎ፣ ምክንያቱም የዩቲዩብ ገንዘብ እናስመጣላችሁ እኛ ስለሆን እኛን እናስተዳድራችሁ። ግሬስ ፋሚሊ ነው የሚያስተዳድራችሁ። ምን አገባኝ? ይመለከተኛል፣ አይመለከተኝም እና እንደዛ ነው እላችኋለሁ፣ ውድ ቤተሰቦቼ። ርካሽ ርካሽ ርካሽ የቆየ ቢዲ አውጥተው ሲሰሩ ስላየ ነውና የወንድ ጥረት ያለባትን ሴት ወንድ ፈልጉላት። እንደዚህ ከመፍጨርጨራችሁ ማለት ነውና ወንድ ፈልጉላት ስጧት። አይ ከነፃ ነገር ልጣላ ነው መሰለኝ ጋይስ። ሀገር ስገባ መግቢያ እንዳላጣ እና ማለት መግቢያማ አላጣም። ሀገሬ ነው የምገባው። ነገር ግን የሆነ ስትገናኙ ታፈራላችሁ እና ከእሷ ጋር ታነካኮኝ እናንተ ምድረ ሼጣን ሁላ ማለት ነው። እናንተ ሼጣን ጂኒ፣ ዘጠና ዘጠኝ ጂኒ ነው ጭንቅላታችሁ ላይ ተሸክማችሁ የምዞሩ። ትፍ ማፈሪያ።